በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ዘማዊው መነኩሴ አባ ባጥል የሚባል አንድ ደገኛ አረጋዊ መነኩሴ ነበር። ይህም አባት በገዳም ውስጥ ባት ይዞ የሚኖር መልካም አባት ነበር። ይሁንና አባ ዮሐን የተባለው የገዳማት አበምኔት አባቶች መነኮሳት ላይ የተንኰል ወሬን እንደሚቀበልና ክፉን እንደሚሰራ በሰማ ጊዜ በዚያ መሆን እንደማይገባም ኖ ባቱን ጥሎ ከገዳሙ ሄደ። ከዚህ ቦታ መውጣት አለብኝ። አዎን ከዚህ ገዳም ወጥቼ እሄዳለሁ። ከገዳሙም ወጥቶ በአሁኗ ግብጽ በድሮዋ እስክንድርያ በምትባለው አገር መጥቶ መኖር ጀመረ። ታዲያ በዚህ መሃል ማንም የማይጠብቀውንና ከአንድ መነኩሴ ይጠበቃል ተብሎ የማይታሰብ ነገር ማድረግ ጀመረ። ይህ አባባት በእስክንድሪያ ከተማ የሚገኙ ሴተኛ ዳሪዎችንና አመንዝራዎችን፣ ዝሙት ፈጻሚ ሴቶችን ስም ሁሉ የዞረ በመዝገብ ላይ እየመዘገበ ሰፍሮ ያስቀምጥ ጀምር። ቀን ቀን ከኪራይ ሠራተኞች ጋር እየዋለ መሥራት ጀመረ። በዚህም ሥራ ተቀጥሮ ደሞዝ መቀበል ቻለ። ታዲያ አባባል በወሩ መጨረሻ ደመወዝ መቀበያ ቀኑ በደረሰ ጊዜ ደመወዙን ይቀበልና ለቁመተ ስጋ እንዲሆነው ከደመወዙ ላይ የሽንብራ ቂጣ ገዝቶ ይበላል። ከሽንብራ ቂጣ የተረፈውን ደመወዙን በኪሱ ያደርግና ሴተኛ አዳሪዎችና አመንዝራዎች ዝሙት ፈጻሚ ሴቶች ወዳሉበት መንደር በደስታ ሆኖ ይሄዳል። አሁን ቂጣዬን እገዝቻለሁ፣ ይሄ ለምግብ ይሆነኛል። የቀረውንና የተረፈኝን ብር ይዤ እነዚያ ሴቶች ወዳሉበት መንደር ልሂድ አሁን እነዚያ ሴተኛ ዳሪዎች ወዳሉበት መንደር ልሂድ። ሴተኛ ዳሪዎች ወዳሉበት ሰፈር እንደደረሰም ወደ አንዷ ሴት ቤት ይገባል። ታዲያ በየጊዜው ሲመጣም ወደ ተለያዩ ሴቶች ማለትም ወደ አዲስ ሴት ጋር ነበር የሚገባው። እንዴት ነሽ አንቺ ሴት ዛሬ ከአንቺ ጋር ነው የማድረው። ስለሆነም ወደ ውስጥ ግቢና ራስሽን ለኔ አዘጋጂ ይልና ወደ ሴቶቹ ቤት ይገባል። በሩንና መስኮቶቹን ይዘጋል። ምሽቱን በዚያች ክፍል ውስጥ ከእርሱ ጋር የተፈጠረውን ነገር ሁሉ ለማንም ፈጽሞ እንዳይነገሩም ያስምላቸው ነበር። ዛሬ በዚህች ክፍል ውስጥ የሆነውን ነገር ሁሉ ፈጽመሽ ለማንም እንዳትናገሪ በእግዚአብሔር ስም አምልሻለሁ። ለማንም ቢሆን፣ ለማንም ዛሬ በዚህ ምሽት ከእኔ ጋር የሆነውን ነገር በፍጹም ለማንም እንዳትናገሪ። እንዲህ እያደረገ ዓመታት አለፉ። በከተማው ያለ ሁሉም ሰው ይህንን ግብሩን አወቀ። በከተማው ያሉ የእስክንድርያ ሰዎችም በዚህ በእጅጉ ይበሳጩ ነበር። እንዴት ታዲያ በዚህ ሁኔታ ጊዜው ነጎደ። አንድ ቀንም አባባጥ እነርሱ ዘንድ ገብቶ ከሚያድር አንዷ ሴተኛ አዳሪ ሴት በአደባባይ ሆና እንዲህ ተናገረች። አባባት እናንተ እንደምትናገሩትና እንደምትሰዱት ያለ ሰው አይደለም። እርሱ ንጹሕ ሰው ነው። አንድም ቀን ደርሶብን አያውቅም። ከዝሙት ኃጢአት እንድንጠበቅ ወደኛ ከገባና ገንዘብ ከሰጠን በኋላ አይደርስብንም፣ አብሮንም አይተኛም። ይልቁንም ሌሊቱን ሙሉ ሲያለቅስ፣ ሲጸልይና ሲሰግድ እግዚአብሔርንም ስለምን ያድራል እንጂ ሲነጋ ምሽቱን ሁሉ ሲጸልይ እንደነበረና ከኛ ጋር ምንም እንዳልፈጸመ እንዳንናገር አስብሎን ይወጣል። እስከዛሬም ይሆናው ይሄ ነው ምን። ነገር ግን አባባጥ ሴቶቹ ጋር በገባ ጊዜ ይህንን ግብሩን ለማንም እንዳይገልጡ ፈጽሞ አስምሏቸዋልና እርሷን መሐላ ፍርሳ ተናግራለችና ጋኔን ይዞ አሳበዳት። ሰዎችም ይህንን ክፉ ሽማግሌ ክፉ ስራ የለበትም ብላ ውሸት ተናግራለችና እግዚአብሔር ቀጣት፣ ይህም መልካም ነው ተባባሉ። የቺ እግዚአብሔር መልካም። ይህንን በእርሷ ላይ የሆነውን ያዩ ሌሎቹ ሴተኛ አዳሪ ሴቶችም እነርሱም እንደርሷ እንሆናለን ብለው ፈርተው እውነታን ነው ብለው ለመመስከር አልደፈሩም፣ ዝም አሉ። ጊዜ አትሄዱ ቅናት ነጎዱ አባባት አሁንም ይህንን ማድረጉን አላቆመም። እንደውም እገሌ የምትባል ሴት በዚህ ቀን ትጠብቀኛለች እስከ ማለትም ደረሰ። ታዲያ የህዝቡ ሐሜትና ማጉረምረም ከጊዜ ወደ ጊዜ እየጨመረ መጣ። እማዬ፣ ይሄ መነኩሴ ነው እንደ መነኩሴ እንደዚህ ያደርጋል? ገዳም ስንሄድ ግን ያየኋቸው መነኮሳት እንደዚህ አድ አይ፣ ልጄ፣ እንደዚ ይ መነኩሴ ማናቅ ይ ሽማሌ እን እየረከሰ እንዴት መነኩሴ ነኝ ይላል? ምንም የማይመስል ነገር ነው። በየጊዜው የሚሰማው ነገር እኮ እንደሚያስገርም፣ ይህን ከገዳም ተባሩ ሆእ ከመጀመሪያም ቀልብ ያልወደዱ ወይም ምንኩስናውን ወይ ደግሞ ዓለማዊነቱን መምረጥ ነው። ምንወይም ምንኩስና ቀሚሱ ቢጥል ምናለ የተረገመ አስመሳይ ሽማግሌ ነው። አባባጥልም እንዲህ አላቸው፣ እኔ እንደ ሰው ሁሉ ስጋ የለኝምን ወይንስ እግዚአብሔር፣ መነኮሳትን ተቆጥቶ በፍትወት ተቃጥለው እንዲሞቱ ትቷቸዋለን አላቸው። እነርሱም ይህ ምንኩስና ልብስን ጥለህ ሚስት አግባ፣ እሱ ይሻልሃል። እውነት ወይ ገዳምህን ወይ ከተማን ምረጥ ደ መሆን ያለበትም ይሆናል አሉት። እርሱም እንዲህ መለሰላቸው። አዎን እወድ፣ በሚስቴ እጠነቀቃለሁ፣ በዚህም በክፉና ናሩ እኖራለሁ። እናንተ ግን ከእኔ ዘንድ ሂዱ። ምን ትሻላችሁ በእኔ ላይ እግዚአብሔር ፈራጆች አድርጓችኋልን? ይልቁንስ እናንተ እንዳይፈረድባችሁ ለራሳችሁ አስቡ። ፈራጅ አንድ ነውና እለቲቱም አንዴት ናትና አላቸው። ይህም ቅዱስ በእግዚአብሔር ዘንድ ተቀባይነትን አገኘ፣ በሰው ዘንድ ግን የተናቀ ሆኖ ኖረ። ከእርሱ ጥቅም ያገኙ አመንዝራዎችም ዝሙታቸውን ተው። ከነርሱም ውስጥ ብዙዎቹ ከዚህ የዘማዊነት ሕይወት ወጥተው በሕጋዊ ጋብቻ ብቻ ተወስነው መኖር ጀመሩ። ሌሎቹም ወደ ገዳም ገብተው መንኩሰው በጾምና በጸሎት ተወስነው መኖር ጀመሩ። ማሉ በአንዲት ዕለትም ከአንዲት አመንዝራ ቤት ሲወጣ ያቺን ሴት አስቀድሞ የለመዳት አንድ ሰው አገኘውና። ይህ ሽማግሌ እስከ መቼ ድረስ በዚህ ክፉ ስራ ይኖራል? ብሎ ፊቱን በጥፊ መታው። ከዚህም በኋላ በአንዲት ቀን በባቱ ውስጥ ሰግዶ ነፍሱንም በእግዚአብሔር እጅ ሰጥቶ በቤቱም መድረክ የዚህች አገር ሰዎች ጊዜው ሳይደርስ በማንም ላይ አትፍረዱ እንዳይፈረድባችሁ የሚል ጽሑፍ ተጽፎ ተገኘ። በጸሎቱ የሚገኝ በረከቱ ከእኛ ጋራ ለዘላለሙ ይኑር አሜን። የዚህ ጻድቅ አባት ታሪክ መጋቢት አስራ አራት መጽሐፈ ስንክሳር ላይ ሰፍሮ ይገኛል። ስለ እያንዳንዳችን ግብር በህሊናችን የምናስበውን ጭምር ቅንጣት ሳይቀር የሚያወቅ የምናደርገውን ብቻ ሳይሆን ልናደርግ ያለነውን ነገር ገና ሳናደርግ ከዘመናት በፊት የሚያውቅ እርሱ ልዑ ለባህሪ ቅዱስ እግዚአብሔር ብቻ ነው። ልብ የሚያስበውን ኩላሊት የሚያጥሰውን የሚያውቅ፣ ሳያዳላም ለእያንዳንዳችን እንደ ግብራችን የሚፈርደው እርሱ አንድ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። እኛ ደካማና ስጋ ለባሽ የእጅ ሥራዎቹ ነን። ከሰኮንዶች በኋላ እንኳን ምን ሊከሰት እንደሚችል ማወቅ ቀርቶ ከጥቂት ቀናት በኋላም ያለፈውን ማስታወስ የምንቸግር ደካማ ፍጡራን። ታዲያ በዚህ ልክ ታናሽ መሆናችንን አውቀንና ተገንዝበን ለእግዚአብሔር ተገሥተን ቃሉንም እየፈጸምን መኖር ሲገባን ብዙዎቻችን ግን በሌሎች ላይ ለመፍረድ ስንሮጥ ይስተዋላል። ሐሜትና ሽንገላ፣ ስድብና የሐሰት ምስክርነት፣ ውሸትና ተንኮል አይርቁንም። ሌሎች ላይ ለመፍረድ ስንቻኮል በእኛ ላይ ያለው ጒድፍ አይታየንም። በእኛ ዓይን ያለውን ቆሻሻ ሳናነሳ ሌላው ላይ ስላለውን ለመናገርና ጣት ለመቀሰር መሞከር ይቀልናል። እኛ ከውጪ ባየነው ብቻ ጣታችንን የምንቀስርበትና በሐሜት የምንበላው ሰው ግን ምናልባትም በእግዚአብሔር ዘንድ ታላቅ ቦታ ያለው ምስጉን ይሆናል። አለያም ከበደል ለመራቅ በንስሐ መንገድ እየተመላለሰ ከኀጢአት ከዲያብሎስ ጋር ሊነገር የማይቻል ታላቅ ውጊያን እየተዋጋ ያለ ትሁት ነፍስ ይሆናል። ሁሉን የሚያውቅ ሁሉን የሚረዳ ሁሉንም የሚረዳ ቅን ፈራጅ ትጉት ዳኛ አዛኝ አባት ቅዱስ አምላክ ልዑል እግዚአብሔር ብቻ ነውና በእኛም እንዳይፈረድብን በሌሎች ከመፍረድ መቆጠብና በንስሐ መመላለስ ይገባናል። በዚህ መንገድ ስንሄድ ከራሳችን አልፈን በአንድነት ቆመን የቅድስት ቤተ ክርስቲያንን ጠላቶች ማሳፈር እንችላለን። በሀገርና በወገን የመጣን መዓት በንጽሕና የቆመ በንስሐ የሚመላለስና ከስጋ ፍሬዎች ተቆጥቦ በመንፈስ ፍሬዎች ጸንቶ ቅዱስ ስጋውን ክቡር ደሙን የሚቀበል ህዝብ መመከት ይችላልና እንዳይፈረድባቸው አትፍረዱም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ እናቱ ቤዛዊተ ዓለም ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም፣ ስለ ቅዱሳኑ፣ ስለ ጻድቃኑ፣ ስለ ደናግላን፣ ስለ መነኮሳቱ ብሎ ይህንን ለማድረግ የበቃን ያድርገን። ተዋህዶ ዶክመንታሪ ዩቲዩብ ቻናላችንን ሰብስክራይብ በማድረግ የቅድስት ቅድስት ቤተክርስቲያን መረጃዎችና ሌሎችም እንዲህ ያሉ መንፈሳዊ መርሃ ግብራትን ማግኘት ይችላላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።